ዩኒቨርስቲ ሰርተን የሆነ ነገር ውስጥ ነበር ባለማወቅ ሰው ብዙዎቻችሁ ስጠይቁ የነበረ እንግዲህ ፍቅር ወዴት ሄዳለች? ለምንድን ነው የጠፋችሁ ከሚዲያ ላይ በተለይ እንግዲህ ከፉፉ ጋራ ምንድን ነው የተፈጠረ የሚለው ነገር በጣም ብዙ ሰው ሲጠይቁ ነበረ። እጅግ በጣም እንግዲህ በሚገርም መረጃ ተመልሰናል። እጅግ በጣም ብዙ ሰዎችም እንግዲህ የተለያየ ግምቶችን እያስቀመጡ ነበረ። በተለይ እንግዲህ ፍቅር ስጠፋ አርግዛ ነው ብሎም በጣም ብዙ ሰው ሲያወራ ነበረ። እንደሚታወቀው ደግሞ እንግዲህ በጣም በብዛት የተወራው ደግሞ ከሚዲያ ልጠፋ ነው ወይም ደግሞ ከዩቲዩብ ዩቲዩብ ልታቆም እንደሆነ በደንብ አድርጎ በጣም ብዙ ሰው ሲናገር ነበረ። እንግዲህ በጣም የተለየ መረጃ ነው ያገኘ ነው ትክክለኛ የሆነ መረጃ ስላገኘን በዚህ ቪዲዮ ምና ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ወደ ጉዳያችን እንግዲህ ሁለት ሳምንታት ያስቆጠረ በተለይ የፍቅር መጥፋት ጉዳይ እጅግ አሳሳቢ ሆኗል። በተለይ እንግዲህ ፉፉ እና ፍቅር አንድ ቪዲዮ ከሰሩ በኋላ የመጨረሻ ቪዲያቸውም እንግዲህ በጣም ብዙ ሰው ተመልክቷል። እንግዲህ እንዳየነው ከሆነ እንግዲህ የሰሩት ቪዲዮም ትንሽ አለመግባባት ነበረ። እንግዲህ በዛ የተነሳዩን በምን የተነሳዩን እንግዲህ በጣም ብዙ ሰዎች ሲጠይቁ በነበረ ጉዳይ በተለይ የፍቅር ጉዳይ እጅግ በጣም አሳሳቢ በሆነ ሁኔታ ለሁለት ሳምንት እንግዲህ ምንም አይነት ቪዲዮ ሳይለቁ እጅግ በጣም በሚያሳዝን ሁኔታ በተለይ እንግዲህ ፍቅርን ነው የምንጠይቃት። ፍቅር ለምንድን ነው የጠፋች የሚለውን ነገር ለማጣራት ሞክረናል ማለት ነው። ምንድን ነው የሚያሳዝነው ነገር? ምንድን ነው የተፈጠረው ነገር? በተለይ እንግዲህ ፍቅር ላይ ምንድን ነው የደረሰው ይደረሰው ነገር? ለምንድን ነው ቪዲዮ ለማቆም የወሰነችው የሚለውን ነገር በደንብ አጣርተናል ማለት ነው። እጅግ በጣም በጣም እንግዲህ ብዙ ሰዎችም መገመት ማይችሉት ነገሮችን እንደ ተፈጠሩና በጣም ብዙ ነገሮችን እያሳለፈች እንደሆነ ፍቅር በዛ እንግዲህ አግኝተናል ማለት ነው። ምንድነው የተፈጠረው ነገር እንግዲህ ያው፣ ያገኘነው መረጃ በጣም ለእሷ ቅርብ የሆነ ሰው ነው ይህንን መረጃ የሰጠን። ስለዚህ እንግዲህ ያው የነሱ መረጃ ለማግኘት በጣም ለፍተናል። እውነቱን ለመናገር እጅግ በጣም ብዙ ሰዎችን በውስጥ ጠይቃችሁ ነበረ፣ በተለያየ መንገድ እንግዲህ እኔም በቻልኩት መጠን እንግዲህ የቻልኩትን ብዙ ሰዎችን ስጠይቅ ነበረ። በስተመጨረሻ እንግዲህ በጣም የሚቀርባት ሰው አንድ መረጃ ሹክ ብሎናል ማለት ነው። እንግዲህ በሰጠን መረጃ ያ ሰው ምንድን ነው ፍቅር የጠፋችበት ምክንያት የራሷ የሆነ ወይም ደግሞ ፐርሶናል ኢሹ ወይም ደግሞ የራስ የሆነ ችግር የተፈጠረ ነገር አለ ብሎ ነው የነገረኝ። እንግዲህ ያንን ነገር ግልጽ አድርጎ መናገር አልፈለግም፣ ምክንያቱም በሚቀጥሉት ቪዲዮዎች እንግዲህ በተለይ ፍቅር ተመልሳ ይህንን ጉዳይ በደንብ አድርጋ እንደምታብራራው በተለይ በደንብ አድርጎ ተናግሯል። ለዚህም እንግዲህ አንዳንድ ቪዲዮችን ልኮልኛል። ምንድን ነው የተፈጠረው ነገር ያው ፐርሰናል ነው ወይም ደግሞ ይሄ የግል የሚባል አይነት መረጃ ነው መውጣት የሌለበት ነገር ነው ብሎ ነው የነገረኝ። እጅግ በሚያሳዝን ሁኔታ የሆነ ክርክር ውስጥ እንዳለች እና ጉዳዩም የፍርድ ቤት አይነት ጉዳይ እንደሆነ ብቻ ነው የነገረኝ። እንግዲህ ምንድን ነው የተፈጠረ፣ ምንድን ነው ከዛ በፊት ምንድን ነው ያለው ነገር ብለን አንዳንድ ቪዲዮዎችን ለማየት ሞክረናል። በተለይ ከዚህ በፊት ፍቅር የለቀቀችው አንድ ነገር እንኳን ካገኝንበት ብለን እንግዲህ ለማየት ሞክረን ነበረ። ከዚህ በፊት እንግዲህ እንደለቀቀችው በተለይ እንግዲህ ከዚህ በፊት እንደምታስታውሱ ከሆነ ከፉፉ ጋራ ተመልሶ አንድ ቤት ውስጥ ቁጭ ብሎ አንድ ቪዲዮ ሰርቶ ነበሩ። በዛ ቪዲዮ እንግዲህ ብዙ ሰው ያላስተዋለ አንድ ነገር ተናግሮ ነበሩ። እነሱ እንግዲህ ጉዳዩ ምንድነው በግል ችግር ወይም ደግሞ በግል ምክንያት እንግዲህ የሆነ አለመግባባቶች ተፈጥሮ በተለይ ከውጪ ወይም ደግሞ ከዛው ከሚያውቁት አንድ ሰው ጋራ ተጣልቶ እንደነበሩና በዛ ምክንያት ደግሞ ወደ ፍርድ ቤት እየተመላለሱ እንደነበረ በዛ ምክንያትም እንደጠፉ ተናግሮ ነበሩ። እንግዲህ ብዙ ሰዎች አላስተዋሉም፣ ይሄንን ነገር በቪዲዮዋቸውም አግኝተናል፣ በትክክል ያወሩትን ለማግኘት ችለናል ማለት ነው። እንግዲህ ያ ነገር ሰፍቶ አሁን ላይ ግዴታ ጊዜ ስለሚያስፈልጋት ለዛ ነገር ግዴታ ጊዜ ስለሚያስፈልጋት እና በዛ ላይ ደግሞ የተፈጠረው ሌላ ነገር ከፉፉ ጋራም አለመግባባቶች ተፈጥሮ ነበሩ። ያንን ነገርም እንግዲህ ያው ፍቅር ብዙም አላገዘፈችም ግን ትንሽ እንግዲህ እሱም የሆነ አንድ ምክንያት ነው። ምክንያቱም ያው ከዚህ በፊት እንደምታስታውሱት አንዳንድ አጀንዳዎችን ፉፉ አንስቶ በተለይ ፕራንክ ነገሮችን ሊጀምር ብሎ በተለይ ከአብርሽ ጋራ ግንኙነት እንዳላት አንዳንድ ነገሮችን ሲያወራ እንግዲህ ፍቅርም ተናዳ በጥፊ ስትመታው እናስታውሳለን። ከዛ በኋላ እንግዲህ አብሮ ፍቅር ጋራ ምንም አይነት ቪዲዮ አልሰሩም። ከዛ በኋላ ፉፉ አንድ አምስት ቀን በፊት እንግዲህ አንድ ቪዲዮ ለቆ ነበረ። ያው በዛ ቪዲዮ በጣም ያጸጸተና ያደረገው ነገር በተለይ ከፍቅር ጋር እንዳለያያቸው ነገሩ ጥሩ እንዳልሆነ ፕራንኩንም እንግዲህ ረዘም ያለ ፕራንክ ለመስራት አስቦ እንደነበረ እና እንዳልተሳካለት በደንብ አድርጎ ሲናገር ነበረ። እንግዲህ በዛም የተነሳ አንዳንድ ነገሮች፣ አለመግባባቶች ተፈጥሮ ነበሩ። እሱ ብቻ ሳይሆን እንግዲህ በጣም ወሳኙ ነገር እና እጅግ በጣም ደግሞ አሳሳቢ ነው የተባለ ትክክለኛ መረጃ ያገኘ ነው የፍርድ ቤት ኬዝ እንዳለ እና ትንሽ አለመግባባቶች አሉ። ያ ደግሞ እንግዲህ ከማይታወቅ ወይም ደግሞ ሚዲያ ላይ ቀርቦ ከማያውቅ ሰው ጋራ ነው የተጣላችው ወይም ደግሞ እንደዚህ አይነት ነገር እየተፈጠረው እንግዲህ ይሄ የቤተሰብ ጉዳይ ነው ብሎ ነው የወሰነው። ያ የነገረን ሰውም እንግዲህ በሚቀጥሉት ቪዲዮዎች በተለይ እንግዲህ በሚቀጥሉ ቀናቶች አንዳንድ ቪዲዮዎችን እንደምትለቅ በተለይ ፍቅር እርግጠኛ ሆኖ ነው የነገረን። ስለዚህ ወደ ሚዲያ መመለሷ ማይ የሚቀር ነገር ነው። ግን በጣም ብዙ ሰዎችን እያሳሰበ እያስጨነቀ፣ በጣም ብዙ ሰዎች ሲጠይቁም የነበረ ጉዳይ ስለሆነ እኛም እንግዲህ ያው ለእናንተ መልስ ይሆናል ብለን ያሰብነው ፍቅር አሁን ያለችበት ሁኔታ ሰላም ነው። ያው ሰላም ናት። ግን ምንድን ነው የቤተሰብ ጉዳይ ወይም ደግሞ የራሷ የግል ጉዳይ ኬዝ አለባት። ያ ኬዝ ደግሞ ወደ ሚዲያ ማምጣት አትፈልግም። ያው ሚዲያ ላይ የማይቀርብበት ምክንያት እንግዲህ አንዳንድ ነገሮች ትክክል ያልሆኑ ነገሮች ስላሉ ነው። እንግዲህ ያው ሁሉም ነገር ሚዲያ ላይ ይቀርባል ብለን እኛም አንወስድም። ምክንያቱም ያው እሷን የሚጎዳት ነገሮች ካሉ በቻልነው መጠን ለሷ ለመከላከል እንሞክራለን እንጂ ወደ ሚዲያ አምጥተን እንደዚህ ሆነች፣ እንደዚህ አድርጋለች ወይም ደግሞ መጥፎ ነገር ተፈጥሯል ብለን ለማውራት እርግጠኛ መሆን አንችልም። ምክንያቱም እሷን የሚጎዳበት መንገድ ላይ መራመድ አንችልም። ያው የእሷ ሕይወትም ስለሆነ አንዳንድ ነገሮችን በሚስጥር ወይም ደግሞ ፕራይቬት አድርጋ ይዛለች ማለት ነው። ስለዚህ እንግዲህ ያው ፉፉ ምንድን ነው ፉፉስ ምንድን ነው የገጠመው ወይም ደግሞ ለምንድን ነው ፉፉ እንኳን አትሊስት ቪዲዮ ማይሰራ ብሎ በጣም ብዙ ሰዎች ሲጠይቁ ነበረ። ፉፉም እንግዲህ ያው ከፍቅር ጋር በዚህ ሰዓት እንግዲህ ከፍቅር ጋር አብሮ ነው ያሉት፣ ምክንያቱም አንዳንድ ነገሮችን እያገዛት እንደሆነ ሰምተናል። እሱ ብቻ አይደለም ያው ፉፉ በእውነቱ በጣም በጣም እንግዲህ ቅር እንደተሰኘ በተለይ በሰራው ቪዲዮ በጣም እንደተሰማውና ይቅርታም እንደሚጠይቃት በደንብ አድርጎ ተናግሮ ነበረ ከዚህ በፊት እንግዲህ ስለዚህ ያው ፍቅር የገጠማት ነገር የራሷ ጉዳይ፣ የግል ጉዳይ ነው። ያንን ነገር ወደ ሚዲያ ማምጣትም ስለማይፈለግ ወይም ደግሞ ያ ነገር እንደ ኢሹ ሆኖ እንዳይወራ እሷም ፍላጎት ስለሌላት እንግዲህ ሚዲያ ላይ አላመጣችም። መቼ ነው የምትመለሰው ብሎ በጣም ብዙ ሰው ደግሞ ጠይቆ ነበረ። መቼ ነው የምትመለሰው ለሚል ያለው ጥያቄ እንግዲህ ባገኘ ነው መረጃ በጣም በቅርቡ እንደምትመለስ እና ያንን እንግዲህ የሚገልጽ ወይም ደግሞ የተፈጠረውን ነገር የሚገልጽም አንድ ቪዲዮ እንደምታዘጋጅም በደንብ እርግጠኛ ሆኖ መረጃ ሰጥቶናል፣ ማለት ነው። በጣም የሚቀርባት አንድ ሰው ነው ይህንን ሁሉ መረጃ የሰጠን። እንግዲህ በጣም ብዙ ሰዎች የምትናገሩት በተለይ ፍቅር አርግዛ ነው የጠፋች፣ ፍቅር ዩቲዩብ ልታቆም ነው፣ ፍቅር የሆነ ነገር ሆና ነው ብሎ በጣም ብዙ ሰው የሚናገር ነገር አለ። ያ ነገር ፍጹም እውነት እንዳልሆነ እና ትክክል እንዳልሆነ በተለይ በዛ መንገድ የምትሄዱ ሰዎች ትክክል እንዳልሆነ የእሷንም ሕይወት ከባድን ባታደርጉ እንግዲህ የተሻለ ነው። እኛም እንግዲህ በዚህ ቻናል ያው በጣም ብዙ ጊዜ ጠይቀናል። ስለ ፍቅር ጉዳይ በጣም እየተከታተልን ነው፣ በቅርብ ሆነን አዲስ መረጃ ሲኖር ደግሞ ለእናንተ ፈጥነን እናቀርባለን። በዛሬው ዕለት እንግዲህ ያገኘነው መረጃ ይህንን ይመስል ነበር። ስለዚህ እንግዲህ በቂ የሆነ መልስ አግኝታችኋል ብዬ አስባለሁ። በቀጣይ ቪዲዮ ደግሞ ምን ላይ እንደደረሰች በተለይ እንግዲህ ስለ እሷ ብቻ ሳይሆን አዳዲስ መረጃዎች በተለይ ስለ እነ ሀይሚ፣ ስለ ብሩኬ እንደዚሁም እንግዲህ ስለ አብርሽ እና ስለ ሩታ ጉዳይም እንግዲህ በደንብ አድርገን ተከታትለን የምናደርሳችሁ ይሆናል። በተለይ እንግዲህ ፍቅርን የምትወዱ ሰዎች ካላችሁ ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ምክንያቱም እኛ በቻልነው መጠን እንግዲህ እውነታው ብቻ ወደፊት እንዲመጣና እነዚህ ውሸት ወይም ደግሞ ተቀነባብረው የሚቀርቡትን መረጃዎችን ፍጹም ውሸት እንደሆኑ የምናጋልጥበት ቻናልም ጭምር ስለሆነ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ውድ የቻናላ ቤተሰቦች በቀጣይ ቪዲዮ አዲስ ነገር ካለ እንግዲህ ለእናንተ በቅድሚያ እናደርሳለን። ስለዚህ ሀሳብ አስተያየታችሁን ኮመንት ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።